ሰላም፣ ሰላም እንዴት ናቸው የትብ ቤተሰቦች? የኑሀሚን ድራማ ክሩ በቀረጻ መሀል እንደዚህ ጉድ አድርገውኛል። እናም እስከ መጨረሻው ተጋበዙልኝ።

ጋሽ እንግዲህ በወንድማችን ምክንያት እንደዚህ ይሻሉን። እንደዚህ አይነት ሰርፕራይዝ ግን አይቼ አላውቅም። እንደውም እሳት ሁሉ ያሰባል። ውሃ ለመት እኔ ለምኜ ውሃ ያደረጉት። እዚህ ዓመተ ምሕረቱን ባትነግረንም ስንት አመት እና፣ እንኳን ተወለድክ እንኳን ለዛሬ ደስ ለሚል ቀን። በቃ እግዚአብሔር አንድ ላይ ስለሰራን ደግሞ በጣም ደስ ብሎኛል። እግዚአብሔር ቀሪ ዘመን ይባርክል። ደስ ይሆናል። ወደ ወይዘሮ ዝነሽ የግድ ልታጋቡ ነው አይደል ነው ሚ ሚ ሚ

እንኳን አወኩክ። እወድሃለሁ። ሺህ ዓመት ይኖርልኝ። አለል በሉላ ጁኒየር፣ እንኳን ተወለድክልን። ያው ዕድሜ ዘመን እንቀርም፣ ዘመን የተሻለ ወጥ እንድትኖር እመኝልሃለሁ፣ በስራ በህይወት ደሞ፣ የተሻለ በዚህ ላይፍ ሚኒስትሪ ላይ ደሞ የተሻለ ስራ ሰርተን ቤተሰቦች ቤት የተሻለ ቦታ ቆመን እንድናይ እንመኛለን። መልካም የህይወት ዘመን እንባይ ቀድመኛች ጁኒየር ወንድሜም ልጄም ማለት እችላለሁ። በወል እሱንም ያክል አድረስ እችላለሁ። አሁንም ደግሞ የልጄ ኑሀሚን ተቀናቃኝ ነው። በጣም የምንወደው በዚህ ክሩ ውስጥ ውበት የሆነ የምንወደው ልጅ ነው። ስለዚህ እንኳን ተወለድክልን ወደዚህ ምድር እንኳን ተቀላቀልክንላለን። እንዲሁም ቀሪ ዘመነ የሰላም የፍቅር፣ የደስታ እንዲሆን በሌላ ልደት ደግሞ እንድንገናኝ እግዚአብሔር ይርዳን። ወዳቸዋሉና ወይም ጁኒየር በኑሀሚን ድራማ ደግሞ ኤርሚ እና እንደምታዩት አይደለም እንደ ኤርሚያስ አስካራክተር አለም ጆና እንደዚህ እንደሚያተራምሰው ሁሉም ጋር ሴቶችን ሚያለካቀው አለ ይሳል ለን በጣም እሸጋ ፀባይ። እኛ ኑሐሚን ድራማ ሲጀመር ጀምሮ ኦልሞስት ከክፍል አራት ነው ከክፍል አምስት ጀምሮ አብሮ የነበረ ነው። በጣም የምንወደው ከሁሉም ሰው ጋር ተግባብቶ ስራውን የሚሰራ ነው። በጣም ስራውን አክባሪ ነው። በሙያው ትልቅ ቦታ እንዲደርስ፣ በግል ህይወቱ ስኬት እንዲሆንለት እመኛለሁ። ባይዞ የመጀመሪያ ልደት ስናከብር ከኑሀሚን ቲም ውስጥ ካሉት ይሄ መነሻ ሆኖ ሌሎች የቲሙ አባላትን ደግሞ እንደዚህ እያስታወሳችሁን እንደ ቲዩ በእኛ ኩራት ተሳትፎበት ቆንጆ የሆነ ልደት ፕሮግራም ከዚህ በኋላ ለሁላችሁም እንደምናከብር ቃል እገባለሁ። ያንተንም እንደግመዋለን። በኩራት ቲዩ እንኳን ተወለድክ ነፋመት ብሎለን እንወዳለን። አብረን ደግሞ ብዙ ስራ

ወንድም እንኳን ተወለድክ። ሳቀርማላቅ አለው እንኳን ተወለድክ። እውነት ከጁኒየር ጋር ስንተዋወቅ ወደ አራት ዓመት ምናምን ነው። በጣም የሚገርም ልጅ፣ ምርጥ ልጅነ፣ ሊያለቅስ ነው። አንድ የእውነት አንተን ስለተዋወቅ በጣም ደስተኛ እድለኛ፣ ጓደኞች አሉ። በጣም ከምላቸው ጓደኞች አንዱ እሱ ነውና

ሀፒ በርዝደይ። ስንተኛ አመት እንደሆነ ግን አልመጣም። ቀጣይ አመት እንደዚሁ ለማክበር ያብቃል። እናመሰግናለን። ጁኒየር፣ ወደ ካሜራ፣ ወደ ኬኩ ጋር ጠጋ፣ በደንብ ደምቶብነው እዚህ ጋር ነው። የፋሚሊ የሆነ ነገር እንደሆነ ያለ ነው የሚመስለኝ። ሁላችሁም ወንድሞች እህቶች ናችሁ። አብራችሁ ስለሰራችሁ በጣም ደስተኛ ነኝ። ቪዲዮ እንደተመቻችሁ በጣም እርግጠኛ ነኝ። እንግዲህ በሌላ ጊዜ በቀረጻ ማል የሚገጥሙንን ገጠመኞች በቭሎግ መልክ አቀርብላችኋለሁ። እስከዛ ሰብስክራይብ ማድረግ ቤተሰብ ቴንክዩ